እኔ ሶሲ የምትባለዋ ሴትዮ ማለት ነው። ሶሲ የምትባለዋ ሴትዮ እረጋ ብላ የምትናገረው እኮ ሀይሚን ለማስጠምር ነው። እንግዲህ ቤተሰብ አይታቸዋል። አቶ ዳኒ እንግዲህ ትናንትና ያው ብሩኬ ላይ እንደፈለገ በፈለገበት መንገድ ተናግሮት ሄዷል ማለት ነው። ያው ከሷ ጋር መሆን ትችላለህ፣ ምናምን ብሎት በጣም ብዙ ብዙ ነገር የሚያስጠላ ነገር ተናግሮ ሄዷል። ዳኒ ቢያውቅበት ኑሮ ብሩኬን በትክክል አናግሮት ብሩኬ ጥሩ መልስ ይመልስልን ነበር። ጥሩ መልስ ነው የመለሰለት። እኔ እንጃ። ብቻ በጣም ያሳዝናል ብሩኬ ላይ እየተደረገ ያለው ነገር ነው። አሁን ቤተሰብ እኔ የሰማሁት ወሬ ያው እነሱ ግሩፕ አላቸው ታውቃላችሁ። ዳኒ ግሩፖች አሉ። እነሱም ነገር ሊፈልጉት እየፈለጉ ነው። ለብሩኬ እንዴት እንዴት ሳይናገር እንዴት እሱን ሳያስፈቅድ እንዴት ክላስ ውስጥ አስገብቶ የጓደኛችንን ፍቅረኛ እንዴት ክላስ ውስጥ ብቻቸውን ይሆንም ብቻቸውን ሆነው እንዴት ቪዲዮ ያሰራታል ብሎ ብዙዎቹ እየተናገሩ ነው ያሉት ብሩኬ ማለት ነው። እኔ እኮ የሚገርመኝ ማለት ነው ብቻውን ሆነ አልሆነ ብሩኬ ምን ሊያደርጋት ነው? ምን እንዲያደርጋት ነው? ብሩኬ ሊደፍራት ነው? እንደውም ብሩኬን ትደፍሯለች እሷ ከተቻለ ማለት ነው። ብሩኬ በጣም ፈሪ ልጅ ነው። እውነቴን ነው የምናገረው። እንዲ ሊደፍራት ነው ወይስ ድንግሏን ሊወስዳት ነው ወይስ ምንድን ነው እንደዚህ ባንባራራ ባራራ የምትሉት? ግን እኔ በጣም ነው የገረመኝ። እግዚአብሔርን ነው ምላችሁ። ምንድን ነው እንዴ? ገና ለገና በቃ እናንተ አንድ ሰፈር ስለሆናችሁ አንድ እንትን ላይ ስለሆናችሁ ብሩኬን አግልላችሁስ ለመናገር እኛ ደግሞ እኛ የሱ ኦዲየንሶች ደግሞ የኛ ጥቃቅንና አነስተኛ ኦዲየንስ ደግሞ እኛ ዩቱበሮች አለን፣ ለብሩኬ ማለት ነው። የእሱን እውነታ የእሱን እውነታ እናወጣዋለን። እግዚአብሔር ንምሉ እኔ ዳኒ ለብሩኬ ይቅርታ ካልጠየቀው፣ ለዚህ ለአጸያፊ ቃላት ለተናገረው ይቅርታ ካልጠየቀው፣ አሁንም ዳኒን አልፋታውም። እግዚአብሔርን ነው ብላችሁ። የፈለገ ፍቅረኛው ትሆን እኔ አይመለከተኝም። ፍቅረኛው እምቢ ማለት ትችል ነበር። የዛኔ አልፋታውም፣ አልፋታውም ዳኒን ብሩኬን በእንደዚህ አይነት መልክ ስለተናገረው ማለት ነው። አንዳንዶቻችሁ አሉ፣ ሁለት ሶስት ሰዎች አሉ ኮሜንት ላይ ሀቅ አለው ሚስቱን ይዞ መጥቶ ምናምን ላላችሁት፣ የምን ሚስት ነው? በሰማንያ ያገባት ሚስቱ ነች። በቃ ፕራንክ ነው ተባለ። አመጣት፣ ፕራንክ ሰራባት፣ በቃ አለቀ ነገሩ። ምንም የሚካበር ነገር እኮ የለውም። እና ደሞ ደዊ ለምትሉኝ ልጆች እኔ ለአቡም ደውያለሁ፣ ለፍጼም ደውያለሁ ትንሽ ቀዝቀዝ ካላሉ እነሱ አሁን በጣም ንዴት ላይ ናቸው ሀይሚም ስልክ አታነሳም ቤተሰብ ሃይሚ ጭራሽ ስልክ አታነሳም ለብሩኬም ሆነ ለፍፄም ሆነ ለማንም ስልክ አታነሳም ብሎኛል ፍጼ ማለት ነው ስለዚህ ትንሽ መረጋጋት አለብን ስላለ ነው እንጂ እኔ እደውላለሁ ለማንኛውም ሰው እየደወልኩ ነው እግዚአብሔርን ነው ምላችሁ ያገኙትን የቻልኩትን ያህል እያደረግኩ ነው ያለሁት እና እዚህ ላይ ደግሞ የብሩኬን ስም ደሞ ሲያጠፉት በጣም ነው የሚደብረኝ እውነት በጣም ነው ሁላችንም ጓደኞች ይደብራቸዋል እኔ ሶሲ የምትባለዋ ሴትዮ ማለት ነው። ሶሲ የምትባለዋ ሴትዮ ረጋ ብላ የምትናገረው እኮ ሀይሜን ለማስጠመር ነው። አልገባችሁም? ሲስተመኛ ነች። ረጋ ብላ እኔ ከዚህ በኋላ ምናምን ሀይሚ ላይ ህዝቡ እንዲገለበጥ ፈልጋ። ማንም እኛ እያለን እኛ ጥቃቅን እና አነስተኛ ዩቱበሮች እያለን ሀይሚ ላይ ማንም ህዝብ የሚገለበጥባት የለም። ካወቀሽ ማለት ነው። ረጋ ብለሽ ተናገርሽ ምናልሽ፣ ይሄ እንግሊዘኛሽን ደሞ ዋት ሃፕ ኪፕ ኪፕ ማምናምን የምትውን ነገር እዛው እዛው እያደረግሽ እኛ እንግሊዘኛ ችግር የለብን ምናቃል እንረዳልን ምንትናገር በአማርኛም ብታወሪ ማለት ነው። ስለዚህ ሀይሜን ለማስጠቆር የምታደርጊውን ጥረት ደግሞ ብታቆም ይሻልሻል። ሶሲ የምትባዩዋ ልጅ መጣሽ እንጂ አልመጣችብሽም። በቃ ቡሩኪያ መጣሽ በቃ። በጊዜሽ መጠናቀቅ ነው ያለብሽ እንጂ እዚህ ጋር መጥተሽ አንቺ ቅልስልስልስልስ እያልሽ እየተናገርሽ ለአንቺ ማን የሚቆምልሽ ሰው የለም። እሺ በቃ ማንኛውም ሴት ደግሞ ስትናደር ትናገራለች። ፍቅረኛዋ ሲነካ ትናደርች። ሀይሜ ደግሞ በብሩኬ አትደራደርም ስለምትወደው ማለት ነው። ስለዚህ ባናትሽ ትተካ ያለች ከዚህ በኋላ ረጋብሽ ብለሽ ብትመጪ ብራሱ ካሁን በኋላ ፎቶሽ ይዘቀዘቃል ማለት ነው። አንቺ ሞች ዳኒ ተብዬው ገብቷቸዋል። ምንም አንቺ ምን እኔ እንጃ እኔ እኮ ብሩኬ ልክ አሁን ትላንትና እኮ ዳኔ እኮ ብሩኬ ልክ እንደፈለጋ ታርጉኩን ያውሮ ልክ በቃ ብሩኬ ከእሱ ካሁን በኋላ አብራችሁ ሆኖ ምናምን ምናምን አይባልም። እንደዛ በቃ አንተ በትክክል ብታናግረው ፕራይቬት ምናምን የምትለው ማለት ነው። ፕራይቬት ብሩኬም እኮ ፕራይቬት አለው እኮ ያ ከአይሜ ጋር ነገር ነገር እኮ ፕራይቬት አለው እንዴ! በጣም ነው የገርመኝ አነጋገሩ። እና እባካችሁ ለምትናገሩት ነገር ለከት ይኑራችሁ እያልኩ ነው የምናገረው። እውነቴን ነው የምናገረው። በጣም ይደብራል፣ የምትሰሩት ስራ ማለት ነው። አዳሜ ደግሞ እዚህ ጋር እኔ አፋችሁን እንዴ ይከፍታሉ ደግሞ ካላችሁ፣ ማንም ይለቃችሁ የለም። ኦኬ ማንም፣ በቃ ማንም፣ አንዳንድ ዩቱበሮች አላችሁ አፋችሁን እየከፈታችሁ ያላችሁት፣ ማንም እኔ ማንንም አልፋታም። ገብቷችኋል። ሶሲ የምትባለው ልጅም ጥርቅልግ አድርጌ ነው የምትሰርባት። ምን ማንም ምንም አያመጣም። በቃ አርፋ ትቀመጥ፣ ከቡሩኬ ትራቅ። ብሩክም ከዚህ በኋላ ከዚህ ልጅ ጋር መምጣት የለበትም። ከዚህ በኋላ ብሩኬ ከዚህ ልጅ ጋር ከመጣ ብሩኬ ጥፋተኛ ነው ማለት ነው። ከዚህ ልጅ ካሁን በኋላ መምጣት እንደሌለበት ነው። ሃይሚን አሁን አንተ ብሩኬን የምነግርህ የእህትነት የምነግርህ የምትወደውን ነገር አድርገህ ሰፕራይዝ አድርጋት፣ መተህ ይቅርታ በላት። ሃይሚ ይቅርታን ትቀብላለች። ብቻህን ከመጣ ሶስተኛ ሰው አልፈልግም ብላለች። በአሁኑ ሰዓት ሃይሚ እንግዲህ ስልክ እያነሳች አይደለም እ በ በ በ እንትንም ጽፌ ነበረ ደና ነኝ ነው ያለችው። ምንም ነገር የመለሰችልኝ ነገር የለም። ደና ነኝ ነው ያለችው። ስለዚህ ደና መሆኗን ዋናው የሚፈለገው። ብሩክም ያው ያሳዝናል። እኔ በጣም ነው ያሳዘነኝ ወንድሜ፣ በጣም አንጀቴን የበላው በእንደዚህ አይነት መልኩ ተገምቶ ብሩኬ ስሙ ሲጠፋ ስሙ ሲቀረሽ፣ በጣም ያስጠላል። እውነቴን ነው የምናገረው። ቤተሰብ ስለዚህ የሚፈጠረው ነገር ከዚህ በኋላ እግዚአብሔር ብቻ ሰላሙን ያምጣው እንጂ ያው ከባባር ነገሮች ሊፈጠሩ ይችላሉ። ከዚህ በኋላ ቤተሰብ እናንተም ተረጋጉ ነው የምለው። አንዳንድ ልጆች አላችሁ እያለቀሳችሁ እጄን ቆርጣለሁ፣ ሞታለሁ፣ ሆስፒታል የተኛችሁ አላችሁ አሞኛል ብላችሁ የምታለ፣ እባካችሁ ማርያምን። የእናንተ ጭንቀት እኔም በጣም ነው የሚጨንቀኝ። እኔም እንደ እናንተ ነኝ ማርያምን። እኔ በጣም ሆደ ባሻ ነኝ ቤተሰብ። እኔ እኔ ሰው ባለ በቀደም እኔ መተኛት ሁሉን ያቃተኝ እና ብዙ ልጆች ከአሜሪካም ከእንግሊዝም ከምንም ሀገር ነው ኪዳነ ምሕረትን ነው የሚደወለው። በቃ ተረጋጉ ነው የምሎ ምንም ምን የምላቸው ነገር ግን መረጋጋት ነው ብሩኬና ሃይሚ አይላዩም ጠላት አፈር ይበላል እንጂ ብሩኬና ሀይሚ አይል አይላዩም መገናኘታቸው አይቀርም ቤተሰብ ያው ነገሩ ይባባሳል ነገሩ ይሞቃል ያው መሀል ላይም ሰውም ስላለ እነሱን ለማጣላት የሚያደርጉት ጥረትም ስላለ ይሞሟቃል ለጊዜው ነው የሚሟሟቀው እንጂ ይስተካከላል ሁሉም ነገር ማለት ነው ስለዚህ ዳኒ የምትባል ሰውዬ አሁንም አልፋታህም የተናገርከውን ነገር ቃላቶችህን መጀመሪያ መግባ ላይ የሰራውን ቃላቶችህን አስተካክለ መናገር አለብህ። ብሩኬ ከሆነ ከዚህ ጭጭካውን በኋላ እርግጠኛ ነኝ ብሩኬ ከመጣ እኔ እንጃ እኔ በጣም ነው የምናደድበት። ብሩኬ ከዚህ በኋላ ከሶሲ ከምትባል ነቀርሳ ጋር ከመጣ በቃ እኔ ብሩኬን እኔ እንጃ እኔ ምን እንዴት ብዬ እኔ በቃላቅ ምን እንደምለው ብቻ ማለት ነው። በቃ መራቅ አለበት እንዴ ሀይሚ በቃ ሀይሚ እሷም ይቅርታ መቀበል አለባት። ከዚህ በኋላ እውነቴን ነው የምናገረው። ሀይሚ ራሱ ተይ እረፊ፣ በቃ እረፊ። አጋልጠሽ ብሩኬን ለማንም ሰው አትስጪ ነው የምናገረው። በቃ አትስጪ፣ አታጋልጩ። ብሩኬን ምንም ቢሆን ብዙ ላይፍ አሳልፋቸው ብዙ ነገር አይታችኋል አብራችሁ። ስለዚህ ብሩኬን በእንደዚህ አይነት መልኩ ሰው ሲያላግጥበት ማየት የለብሽም። ስለዚህ ዋክሽን ወደ ቦታሽ ወደ ጭቅላች ተመለሽ ነው የሚለው ባካችሁ፣ እናንተም ተረጋጉ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ቤተሰብ፣ ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡኑ በእናታችሁ ላይክ አድርጉ፣ እነብሩኬም እንዲደርሳቸው እንደው የቆራርጣችሁ ቲክቶክ ላይ ምናምን አሰራጩት። ለዳኒም አድርሱልኝ፣ ይህ ቪዲዮ ለዳኒ እንደርስ ፈልጋለሁ። ይሄ ጥንቸል ቢዘቀዘቅ እንቁራሪት የሚመስለው ሰውዬ ጋር አድርሱልኝ። ሮስቱ ከሆነ እንመጣበታለን።